ሰላምን በማጽናት የልማትና የመልካም አስተዳደር ሥራዎች ላይ ትኩረት ማድረግ እንደሚገባ የአማራ ክልል ምክትል ርእሰ መስተዳድር ዶክተር አብዱ ሁሴን ተናገሩም። በሰላም በልማትና መልካም አስተዳደር ጉዳዮች ላይ ትኩረት ያደረገ ውይይት በደሴ ከተማ ተካሂዷል። ባለአለምዬ ትኩረቱን በሰላም በልማትና በመልካም አስተዳደር ጉዳዮች ባደረገው የውይይት መድረክ የደሴ፣ የኮምቦልቻ፣ የወልዲያ፣ የደቡብ ወሎ ዞን፣ የሰሜን ወሎ ዞንና የኦሮሞ ብሔረሰብ አስተዳደር ከፍተኛ የስራ ኃላፊዎችና የጸጥታ አመራሮች ተገኝተዋል። ውይይቱን የመሩት የአማራ ክልል ምክትል ርዕሰ መስተዳደር ዶክተር አብዱ ሁሴን የክልሉ ሰላምና ጸጥታ ሁኔታ ከጊዜ ወደ ጊዜ እየተሻሻለ መምጣቱን ገልጸው የበለጠ ሰላምን ማረጋገጥ የሚያስችሉ ተግባራት መከናወን እንዳለባቸው አንስተዋል። ሰላምና የጸጥታ ሁኔታው ከጊዜ ወደ ጊዜ እየተሻሻለና ለውጥ እየተመዘገበበት ነው ያለው። ነገር ግን ይህን የሰላምና የጸጥታ ሁኔታ ከጊዜ ወደ ጊዜ እንዲሻሻል እና የተሻለ እንዲሆን ሰላምን ነጥሎ ከመመልከት ትልቅ ሰላም ለልማት አስፈላጊ ነው፣ ልማት ለሰላም አስፈላጊ ነው ወይንም ሰላምን እንደ ግብም እንደ መንገድም አድርጎ መስራት ያስፈልጋል። የሚቀረው ነገር በዋናነት የሚታየውን የሰላምና ጸጥታ እንቅስቃሴ የሚታዩትን ብቻ ሳይሆን በልማት ክፍተት ምክንያት በተለይም የሕዝቦች መሰረታዊ ጥያቄዎች ባለመፈታታቸው ባለመፈታታቸው ብቻ ሳይሆን በወቅቱ መመለስ ባለመቻላቸው ምክንያት እየተባባሱ ያሉ የሰላምና የጸጥታ ሁኔታዎችን ነቅሶ መፍትሄ መስጠት ያስፈልጋል። ከህግ ማስከበር ጎን ለጎን የሕዝብንና የመንግስትን የሰላም ጥሪ የተቀበሉ ወጣቶችን ወደ ሰላማዊ ህይወታቸው የመመለስና የክልሉ ሕዝብ ጥያቄዎች በመሰረታዊነት እንዲፈቱ የክልሉ መንግስት እየሰራ መሆኑንም ዶክተር አብዱ ገልጸዋል። ህግ የማስከበር ስራውን እየሰራን ጎን በጎን የሰላም ንግግር የለውይይት መንግስት በተደጋጋሚ የሚያደርገውን ጥሪ እያስታለፈ እዛ የሚመጡትን በራሳቸው እጅ የሚሰጡ በምህረት የሚገቡትን ወጣቶች የማሰልጠን የማደራጀት ስራም አጠናክሮ እየቀጠለ ነው ያለው። ይሄ ብቻ አይደለም። መሰረታዊ ችግሮቹ በሀገራዊ ምክክር ኮሚሽን እንዲፈቱና ህዝቡ እንዲሳተፍ የክልሉ መንግስት ከብሔራዊ ምክክር ኮሚሽን ጋር በጋራ በመሆን አስቻይ ሁኔታዎችን እየፈጠረ ብዙ እርቀትን ሄዷል። እነዚህ ሲደማመሩ ዘላቂና ዋስትና ያለውን ሰላም የሚያረጋግጡ ስራዎች እየሰራ ነው የክልሉ መንግስት ያለው። የዜጎች የመግዛት አቅም አነስተኛ በመሆኑ የኑሮ ውድነቱ ተባብሷል ያሉት ምክትል ርዕሰ መስተዳደሩ ለዚህ መፍትሄ የሚሆኑ የልማት ትሩፋትን ጨምሮ ሌሎች ተግባራት በትኩረት እየተሰሩ መሆኑን አንስተዋል። በግብርና በልማት በኩል የምርትና ምርታማነትን ስራ ሊያሳድጉ የሚችሉ ተግባራትን ከተራ የልማት ተግባራት ይልቅ ከፍ አድርገን በማክሮ ደረጃ በማየት ስራዎቹን መስራት እንደሚገባናል። ምርት ላይ ደግሞ ከዝውውር ጋር ተያይዘው የሚነሱ ችግሮች አሉ። ጊዜያዊ የሸቀጦች ዋጋ ንረት እንዲከሰት የሚያደርግ የምርት ዝውውርን የሚገድቡ ኬላዎች የምርት ዝውውርን የሚገድቡ ጊዜያዊ ችግሮች ከሰላምና ጸጥታ ጋር የተፈጠሩ ችግሮች አሉ። እነዛን ማስወገድና የግብይት መሰረተ ልማቱን ግንባታ ማፋጠን የእሁድና የቅዳሜ ገበያዎች እንዲስፋፉ ማድረግና በእነዛ ገበያዎች ደግሞ ለህዝቡ የእለት ተእለት ፍጆታ የሚሉና ጥራታቸው የተጠበቀ ነገር ግን የደላላ ጠልቆ ገብነት የሌለበት የግብይት ስርዓት እንዲሰፍ በማድረግ ምርቶቹን ማቅረብ ከተቻለ የተሻለ ስራ ይሰራል። በክልሉ በተፈጠረው የሰላም እጦት ምክንያት ችግር የገጠመውን የመማር ማስተማር ሂደት፣ የስራ እድል ፈጠራ፣ የኢንዱስትሪ እንቅስቃሴ ና ሌሎች ማህበረሰቡ የሚያነሳቸውን የልማትና የመልካም አስተዳደር ጥያቄዎች ለመፍታት በውይይቱ የመፍትሄ አቅጣጫ እንደሚቀመጥ ምክትል ርዕሰ መስተዳደሩ አመላክተዋል። የመማር ማስተማር ሂደቱ በሰላምና ጸጥታው ምክንያት ችግር ገጥሞታል። ይሄን መፍታት የምንችልበትን አቅጣጫ እናስቀምጣለን። በልዩ ትኩረት እንዲሰራም ክትል ይደረጋል። ኢንዱስትሪው ላይ የሚኖረን ችግር መፍታት ያስፈልጋል። አሁን በአብዛኛው የኢንዱስትሪዎቻችን የማምረት አቅም 57 ፐርሰንት አካባቢ ነው። ይሄን ማሳደግ የኢንዱስትሪዎቹን ችግር፣ የግብአት ችግር፣ የመሰረተ ልማት ችግር በተለይ ከመብራት ከሚያዘውን ችግር መፍታት፣ ቃል የገቡትን ስራ እድል የመፍጠር የውጭ ተኪ ምርቶችን የማምረትና ለኤክስፖርት የራሳቸውን አስተዋጽኦ የማድረግ ትልኳቸውን በጥራትና በዘላቂነት እንዲወጡ ስለሚያደርግ እዚህ ላይ ትኩረት አድርገን እንሰራለን።